አሁን እንደምንሰማው አንዳንድ ጊዜ እንሰማለን። በሚሊዮን የሚቆጠር ብር የአቡነ ገሌ ተገኘ ወይም እሳቸው ይህን ያላወረሱ ሲባል እንሰማለን። በዜናም ሰምተናል የሆነ ጊዜ የኤጲስቆጶሱ ገንዘብ የሚባልና የቤተክርስቲያን ገንዘብ የሚባል ነገር አለ። ልዩነት አላቸው። እንደ ኤጲስቆጶሱ የቤተክርስቲያን እንደሆነ ቤተክርስቲያንም የኤጲስቆጶሱ እንደሆነች ብለን ነው የምናስበው። የግሉ የሚባል አለ እ አሁን ላይ የቤተክርስቲያን ገንዘብ እንደምታውቀው ነው፣ አያያዛችን በአሁን ባለው ስርዓት ስንመለከት የገንዘብ አያያዛችን የገንዘብ አጠቃቀማችን ስርዓት በጣም የተለያየ ነው። አሁን በምዕመናንም እጅም በካህናትም እጅ ተቀምጦ ያለን ገንዘብ እንደው አንድ ሰው በፈቃዱ ቢያጠፋው ቅጣቱ ምንድን ነው ሊሆን የሚችለው? ኤጲስ ቆጶስ ወይም ደግሞ ሊቀባባሱ አንድ አጥቢያ ላይ ሄዶ ለዶች ኔን እንድሰጡ አዝዣ ነው ብሎ ማዘዝ ይከብዳል። ምክንያቱም በእኛ ገንዘብ ሊልህ ይችላል። ሰበካ ጉባኤ ተነስቶ ወርቅ አቅቶ ይህ ወርቅ ብሎ ሲያስቀምጥ ማንም የሚወስድል የለም ሲሉ እንደዛ ነው። ይሄ ብናኔ ዓለም ውስጥ ስትገባ ትገባ ነው። ሰላም ጤና ይስጠልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ተወዳጅ ፍትሐ ነገሥት መርሐ ግብር ነው። ዛሬ ደግሞ በአንቀጽ 17 በምጽዋት ገንዘብ ላይ ስለሚሾም ሰው በሚል አንቀጽ ላይ ውይይት እናደርጋለን፣ ትምህርት እንማራለን። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መልአክ በመካከላችን ተገኝተው ያስተምሩናል። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር ይሆን ዘንድ በአክብሮት ጋብዛለሁ። ክቡር ሊቀ ሊቃውንት እንኳን ደህና መጡልን። ጤና ይስጥልን፣ እናንተም ተመልካቾችም እንኳን ደህና ቆያችሁኝ እንደምንሰነበታችሁ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደ እግዚአብሔር መልካም ፈቃድ አንቀጽ 17 ደርሰናል። መልካም በምጽዋት ገንዘብ ላይ ስለሚሾም ሰው እናነሳለን እንማራለን። እና ለጥያቄ መነሻ ማድርገው ከርዕሱ ብንነሳ በምጽዋት ገንዘብ ላይ የሚሾም ሰው ማለት ምን ማለት ነው? ማን ነው ስ የሚሾሙ? እንግዲህ እነዚህ አሁን ባለፈውም ሳምንት ያየ ነው አንቀጸ ምጽዋት ነው። አሁንም ስለ ምጽዋት ነው። እነዚህ ሶስቱ ከሚቀጥለውም ላይ አንድ የምናነሳው አንቀጽ አለ። አስራ ስምንተኛው እሱም በይንተ ምጽዋት ከምጽዋት ወገን ነው። ሶስቱ አናቅጸ ምጽዋት እንላቸዋለን። ብልክ ባለፈው አናቅጸ ክህነት ብለን ያነሳናቸው ተከታታዮች ነበሩ አይደል? እንደዚያኛው ይህም አናቅጸ ምጽዋት ከምንላቸው ውስጥ የሚመደብ ነው። ስለዚያም ሁለተኛውን የአናቅጸ ምጽዋትን ሁለተኛውን ክፍል እያየን ነው። ሶስተኛውን ክፍል የሚቀጥለው የምናየው ነው የሚሆነው ማለት ነው። እንደው እግረ መንገዱን ሁልጊዜ ምጽዋት ስልናነሳ እንት እንዳይሉ የደገምን እንዳይመስላቸው ነው። ምና ይን ማነሳው አሁን በቤተክርስቲያን ገንዘብ ላይ በተለይ ይሄኛው አንቀጽ ስለምንድን ነው የሚያወራ መሰለህ? አንደኛው በቤተክርስቲያን ገንዘብ ላይ ሊሾም ስለሚገባው ሰው ነው የሚናገረው። ሁለተኛው የቤተክርስቲያን ገንዘብ ሊያውቅ የሚገባው ምን ነው፣ እንዴት ነው የሚታወቀውስ? የሚለውን ለማሳየት ነው። ሶስተኛው ደግሞ የቤተክርስቲያን ገንዘብ እንዴት ነው ጥቅም ላይ የሚውለው? የሚለውን ስርዓት የሚሰራ ይሄኛው ክፍል ነው ማለት ነው። እና በዛ ጉዳይ ላይ የሚያወራ ነው። በቤተክርስቲያን ገንዘብ ላይ የሚሾም ሰው ማለት ምን ማለት ነው? እነዚህን ሁሉ ነገሮች የሚያከናውን ማለት ነው የቤተክርስቲያን ገንዘብ ይቀበላል ይጠብቃል ያውቃል ከዛ ደግሞ ለሚመለከተው ወይም ደግሞ እንዴት መጠቀም እንዴት አገልግሎት ላይ መዋል እንዳለበት ስርዓት ያስተላልፋል መመሪያ ያስተላልፋል ማለት ነው በዚያ መሰረት የሚያስተዳድር ሰው ምን ይባላል ማለት ነው ዘይሰየም ላይ ለነዋ ምጽዋት ይባላል በምጽዋት ገንዘብ ላይ የሚሾም ሰው ተብሎ ይጠራል ማለት ነው ምጽዋት ተቀባይ አይደለም በምጽዋት ገንዘብ ላይ የሚሾም ነው ይሄኛው ማለት ነው ይሄንን ያደርጋል ከዛ ደግሞ ምጽዋት ለሚያገቡ ሰዎች ሊያደርጉላቸው የሚገባውንም ነገር ትእዛዝ የሚሰጥ እሱ ነው። ምጽዋት ለሚያገቡ ሰዎች ጸሎት ይጸለ የላቸዋል ቡራኬ ይሰጣቸዋል ማለት ነው እሱ በኢንተር ሊያበጉ መባ አንዳርን በቅዳሴ ጊዜ መባ ስለሚያገቡ ሰዎች መጸለይ የተለመደ ነው እና አንዱም በቤተ ክርስቲያን የጸሎት ስርዓቶች መካከል አንዱ ርዕስ መባ ስለሚያገቡ ሰዎች ነው። ለእነዚህ ሰዎች ምንድነው ሊያደርጉላቸው የሚገባ ይህንንም ትእዛዝ ይሰጣል ማለት ነው። ይህን አድርጉላቸው ብሎ መመሪያ ይሰጣል ማለት ነው። በዚህ መልኩ ነው ነው መባ የማንቀበላቸውም ሰዎች ደግሞ አሉ። እነሱንም ተቀላቅሎ መባቸው እንዳይገባ ትእዛዝ የሚሰጠውም ይሄ ሰውን ዘይሰይም ላይ ልነዋ። ምጽዋት ማለት ይህን ሁሉ ሊያካትት የሚችል ነው። አሁን በአይሁድ የይሁዳን ገንዘብ ምን አደረጉት ነው የሚለው። ይሁዳ በትኖ ትሄዳል የሚለው ወርቃችሁን እንኩ እሱን ልቀውቁ አለ። አይ ይሆንም ብለው ወስደው የምንገዙበት የመጻተኛ የእንግዳ መቃብር እንዲሆን ብለው መሬት ገዙበት ይላል። እና ይሄ ልክ እንደ ይሁዳ ገንዘብ ያላለ ከምጽዋት የማንጨምረው ማለት ነው። እሱ እንዳይገባ ይጠነቀቃል። በዝሙት የመጣ ከሆነ ጉቦ በልቶ ያመጣው ከሆነ ሰዎችን እያስለቀሱ የድሆችን ደሞዝ ከልክለው የሰው ደም ያለባቸው የሰው ላብ ያለባቸው ሰዎች ምጽዋት እንዳይከፍሉ ምጽዋት እንዳያስገቡ ይቆጣጠራል ማለት ነው። ትምህርት ይሰጣል፣ ይቆጣጠራል። እነዚህ እነዚህ ሰዎች መባ የምንቀበላቸው ቤተክርስቲያን የምትቀበላቸው አይደሉም። እነዚህ በእነዚህ ሁሉ ነገሮች ላይ እየተሾመ ማለት ነው አንድ ሰው በምጽዋት ላይ የተሾመ ነው ብለን ስንናገር እነዚህን ሁሉ ነገሮች የሚያካትት ነው ማለት ነው ማን ነው የተሾመው ከንከኝ ግን ኤጲስ ቆጶሱ ነው አሁን ዘይሰየም ላይ ምጽዋት ብንለው ኤጲስ ቆጶሱ ወይም ደግሞ አሁን በአሁንኛው አጠራር ሊቀ ጳጳሱ የምንለው ማለት ነው የቤተክርስቲያንን የምጽዋት ገንዘብ ወይም ደግሞ የቤተክርስቲያን ሀብት በእጁን ሊያዘዙበት የተፈቀደለት ሊቀ ጳጳሱ ወይም ደግሞ ኤጲስ ቆጶሱ እንዲሆን ታዟል ማለት ነው ለምን መሰለህ? እሱን ያደረግነው ቤተክርስቲያን የፍትሐ ነገሥት መምህራን ሲያብራሩ በነፍሳችን ላይ አምነን የሾምነው ነው እሱ ነው ይላሉ። በገንዘባችን ላይ አናምንህም አንለው ብለው ነው ታውቃለህ። በነፍሳችን ላይ ስንሾመው አልጠረጠር ነው ትክክል። ስለዚህ የነፍሳችን ባላደራ ነው። ያ ማለት ምን ማለት ነው? በሌላ አነጋገር የእግዚአብሔር ገንዘቦች እኛንን የእግዚአብሔርን ገንዘቦች እንዲጠብቅ የተሾመ እሱ ነው። የእግዚአብሔር መንጋዎቹ በጎቹ እኛ አደለን እግዚአብሔር በእኛ ላይ ሽሞታል። በገንዘቦቹ ላይ ማለት ነው። እኛ ደግሞ በገንዘባችን ላይ ሾም ነው ማለት ነው። በሌላ አነጋገር በነፍሳችን ላይ የሾም ነው ከሆነ በገንዘባችንም ላይ ብንሾሙ ነውር ስላልሆነ ነው እሱን የመደብ ነው ለማለት ነው። እንደ አንዳንዴ ሊቀ ጳጳሱን ብቻ ቤተ ክርስቲያን ገንዘብ ላይ ማሰልጠን ወይም ደግሞ መሾም፣ እሱ ብቻ እንደፈለገ እንዲያደርገን ሊያደርግ ይችላል ብሎም ያስቡ ሰዎች ሊኖሩ ይችላሉ። ግን እንደዛ አይደለም። እውነት ለመናገር የዚህ መጽሐፍ ሀሳብ ሊገባን ይገባል። በነፍሳት ላይ የተሾመ በመሆኑ ምክንያት ነው ነው የእግዚአብሔር መንጋዎች እንዲጠብቅ የተሾመ ከመሆኑ የተነሳ ነው የሚለው ነው። ዋናው ነገር እሱ ነው። እሱን እናስብና ከዛ በኋላ ገንዘቡ ምን ያህል ትንሽ ተራ ነገር እንደሆነ ይገባናል ማለት ነው። እሱን የሚያሳየ በጣም መልካም። ግን በቤተ ክርስቲያን ገንዘብ ላይ ኤጲስቆጶስ መሸው ለምን አስፈለገ? አሁን እንዳልኩት ነው። ይሄ በነፍሳት ላይ የተሾመ መሆኑ በገንዘባችን ላይ እንድንሾሙ አስገድዶናል ማለት ነው። ግን ሌሎችም በነፍሳችን ላይ የተሾሙ ካህናትም አሉ። በነገራችን ላይ ይሄም ቢሆን ማለት ነው፣ አሁን ኋላ አከፋፈሉ ላይ ስንመጣ እናየዋለን። እስከ ዲያቆናት ድረስ ስልጣን አላቸው፣ ምን ምን ማድረግ እንዳለባቸው ማለት ነው። በቤተክርስቲያን ገንዘብ ላይ የተሾመ ነው ማለት ነው ማለት ነው። እሱ ሳያውቀው አይደረግም፣ ምንም ነገር አይደረግም ለማለት ነው እንጂ እሱ የሚጠብቀው እሱ ብቻ የሚያንቀሳቅሰው ነው ማለት ግን አይደለም ማለት ነው እንደው ቢ ቢያስፈልግ ሊቆጣጠረው ቢያስፈልግ ሊያግደው ቢያስፈልግ ደግሞ ለገሌ ይንስጡ ብሎ ሊያዝበት የሚችል ነው ለማለት ነው። አሁን ላይ የቤተ ክርስቲያን ገንዘብ እንደምታውቀው ነው አያያዛችን በአሁን ባለው ስርዓት ስንመለከት፣ የገንዘብ አያያዛችን፣ የገንዘብ አጠቃቀማችን ስርዓት በጣም የተለያየ ነው። ከዚህ የተነሳ አሁን ኤጲስቆጶስ ወይም ደግሞ ሊቀ ጳጳሱ አንድ አጥቢያ ላይ ሄዶ ለድሆች ይ እንድሰጡ አዝዣለሁ ብሎ ማዘዝ ይከብዳል። ምክንያቱም በእኛ ገንዘብ ሊልህ ይችላል ሰበካ ጉባኤ ተነስቶ ግን የቤተክርስቲያን ገንዘብ ምንድን ነው አለማው ካልክ ለድሆች ለምን ለምን የሚሰጥ ነው አይደል? የሚሆነ ስለዚህ፣ አንድ ኤጲስቆጶስ ወይም አንድ ሊቀ ጳጳስ ገንዘብ ያላትን ቤተክርስቲያን የማዘዝ መብት አለው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ ገንዘብ እንዲያዋጡ እንደጻፈላቸው ለሌሎችም ለአካያም ለሌሎችም ለገላትያ ምዕመናን በከመሰራዊ ከሆሙ ለቤተክርስቲያን ዘገላትያ ነው የሚለው እንዲሁም እሱም የቤተክርስቲያን የገላትያን ምዕመናን እንዳዘዘ ለቆሮንቶስም ያዘ። ምክንያቱም ጳውሎስ በሁሉም ላይ የተሾመ ስለሆነ ማለት ነው እና አሁን ላይ ግን እንደዛ ብዙም አይታይም። መተዛዘዙም የለም። አሁን እውነት ለመናገር ፓትሪያርኩ አሜሪካ ላይ የምትገኝ አንድ አጥቢያ ወይም ባህር ዳር ላይ የምትገኝ አንድ አጥቢያ ለዚህ ለዚህ ጉዳይ ገንዘብ ስጭ ብለው ቢያዙ የሚፈጸሙ ዘግይቶ ነው፣ አለበለዚያ ደግሞ በፍጹም በብዙ ጉሩም ደምታ ውስጥ ሆኖ የሚፈጸም ነው የሚሆነው ማለት ነው። ማዘዝ ማለት እየተሾመበት ነው ማለት ለቤተክርስቲያን መፍቀድ እንዲሁን መፍቀድ ይችላል ማለት ነው እንጂ እያንዳንዱን እየቆጠረ እሱ እየፈረም ያወጣዋል፣ ያንቀሳቅሰዋል ማለት ግን አይደለም ማለት ነው። በጣም መልካም። የቤተክርስቲያንን ገንዘብ መጠን ሊያውቀው የሚገባው ሊቀጳጳሱ ብቻ ነው። የቤተክርስቲያንን ገንዘብ ሁሉም ሊያውቁት ይገባል። በተለይ ኤፒስኮፖሱ ነው የሚሆነው። ከዛ ውጭ ግን ሌሎችም ሊያውቁት ይገባል። ለምን መሰለ በኋላም ላይ እናመጣዋለን እንጂ የኤፒስኮፖሱና የቤተክርስቲያኒቱን ገንዘብ እንዳይቀላቀል መጠበቅ ስለሚገባ ሁሉም ሊያውቁት ቢገባ መልካም ነው። አንድ እሱ ነው። ሲቀጥል ደግሞ እሱም እንዳይፈተን ነው ለዘመዶቹ እና ለስጋ አድልቶ ሰጥቶት እንዳያልቅበትና ድሆች እንዳይጮሁበት በኋላ ላይ ሁሉም ቢያውቁ መልካም ይሆናል። የቤተክርስቲያን ገንዘብ ማለት ነው። ስለዚህ አሁን በባንክ የተቀመጠውን እያንዳንዷን ነገር በደንብ በሚገባ ሰበካ ጉባኤ ተወካዮች አማካኝነት ሊያውቅ ይገባል ማለት ሊያውቀው ይገባል። ምንም እንትን የለውም። ምእመናን ናቸው ያመጡት። ከዛ የተለየ ነገር የለውም። የተረፈም ነገር ካለ ይሄ ይሰራበት ብለው ለመወሰን እንዲረዳቸው ቢያውቁት መልካም ይሆናል። በጣም ጥሩ። አሁን እንዳነሱት ሀሳቡ ላይ የኤጲስቆጶሱ ገንዘብ የሚባልና የቤተክርስቲያን ገንዘብ የሚባል ነገር አለ። ልዩነት አላቸው። እንደ ቤተክርስቲያን ኤጲስቆጶሱ የቤተክርስቲያን እንደሆነ ቤተክርስቲያን የኤጲስቆጶሱ እንደሆነች ብለን ነው የምናስበው። ሊኖር ይችላል ሊኖር ይችላል። ምን ሆኖ መሰለ ቤተክርስቲያን የምትሰጠው ነው። ያም የራሱ የሆነ የምንለው ማለት ነው። ግን አንዳንድ ጊዜ ምንድን ነው የኤጲስቆጶሱ ገንዘብ የምንላቸው ምንድን ነው? በቀደመው ስርዓት ቢሆን ኤጲስቆጶሱ ልጅ ሚስት ቢኖረው ተብሎ ነው። አሁን ላይ ባለው ደግሞ ለግል መፍቅድ ይህ ምንድን ነው? ቤተክርስቲያን ለግል መፍቅድ ብላ የምትሰጠው ገንዘብ ሊኖር ይችላል። ያ ማለት ምን ማለት ነው? በሌላ አነጋገር ምግቡን በማዘጋጀት ልብሱን በማዘጋጀት ቤተክርስቲያን ትደክም ይሆናል። ግን ደግሞ ያማይቻልበት ሁኔታ ካለ ለሱ ሰጠው፣ ደግሞ እሱ የሚያዘጋጅበት ሁኔታ ደግሞ ሊኖር ይችላል ማለት ነው እና የግል ገንዘቡ ሊኖር ይችላል። አሁን ባለው ተጨባጭ ሁኔታ ደግሞ የኤጲስቆጶሳት የራሳቸው ገንዘብ አላቸው። ከቤተክርስቲያን ገንዘብ ግን የተለየ ሊሆን ይገባዋል ማለት ነው። ይህንን የምንለው ለምንድን ነው? አንዳንድ ጊዜ ይቀላቀልና የቤተ ክርስቲያንንም የነሱ የእነሱ መስሏቸው ዘመዶቹ እንውሰደው ብለው እንዳይጣሉ ነው ወይም የቤተክርስቲያን ገንዘብ እንዳይሄድ በሚል ነው። ሆኖም ግን መነኮሳት እንደመሆናቸው መጠን ደግሞ ይህን ያክል ብዙ ሀብት ብዙ ገንዘብ መሰብሰብና ማከማቸት የተፈቀደላቸው ነው ማለት ማለት ግን አይደለም። መነኮሳት ናቸው እና ማዕረጋቸውም ጵጵስና ነው እና ከዚያ ነፃ ናቸው ብዙ ሰብስቦ ብዙ አከማችቶ ይህን ያህል ብር አለው፣ ይህን ያህል ገንዘብ አለው፣ ይህን ያህል ቤት አለው የሚባሉ አይነት አይደሉም። በልዩ ልዩ ሁኔታ የሚታመሙ ሰዎችን ለመጠየቅ ምናምን ለማድረግ ምናምን ተብሎ በግላቸው የተቀመጠላቸው ቤተክርስቲያን የሰጠቻቸው ቢኖር ለማለት ነው። አዎ ማለት አሁን ባለው ሁኔታ እንዳሉት ያ ጥረ ግረ ብላ ለሚለው ብዙ ለመነኮሳቱ፣ በተለይ ደግሞ ከላይ ላሉት አባቶቻችን ቤተክርስቲያንን የቤተክርስቲያንን ቤተክርስቲያን ለእነሱ ተሰጣለች፣ እነሱም ለቤተክርስቲያን ይሰጠታል የሚለውነውእነዶዎች ይሰጣሉ እነሱ እንጂ አሁን የግል ንብረት አይነት ስሜት ውስጥ ከሆነ በጣም ብዙ ልንቆጥር የምንችላቸው ዘመኑ ግዴታ የሚያስገድድባቸው ሁኔታዎች ይመጣሉ፣ እንደዛ ሊኖሩ ይችላሉ። ይህን ያህል ግን አሁን እንደምንሰማው አንዳንድ ጊዜ እንሰማለን፣ በሚሊዮን የሚቆጠር ብር የአቡነ ገሌ ተገኘ ወይም እሳቸው ይህን ያላወረሱ ሲባል እንሰማለን። በዜናም ሰምተናል የሆነ ጊዜና፣ ያን ያክል እንዲኖር አይመከርም። የተቀመጠ ገደብ አለ የለም የምንለው ለምን መሰለ፣ ይኖራቸዋል ተብሎም ስለማይታሰብ ቢኖር ደግሞ ምንድን ነው ችግሩ መሰለ፣ ርሁባን ባይኖሩ ነው ወይ ባጠገባቸው ርሁባን፣ የተራቡ የተቸገሩ ሰዎች ባጠገባቸው ባይኖሩ ነው ወይ? ይህን ያክል ሊተርፋቸው ይቻላል የሚያስብል ጥያቄ በምእመናን ዘንድ ሊያስነሳ ስለሚችል የምእመናንንም ሃይማኖት ወይም ደግሞ እምነት ከመሸርሸር ነፃ ለማውጣት በሚል እሳቤ ነው። ከዛ በተጨማሪ የቤተ ክርስቲያኒቱ ገንዘብ ነው ይሄና፣ ወደ ቤተ ክርስቲያን እንዲሆን ለቤተ ክርስቲያን እንዲሆን መፍቀድ ስላለባቸው ነው። ከዚህ የተነሳ እንደዚያ የምንለው እንጂ ይህን ያህል ገንዘብ ያጠራቅሙ ወይንደውም የግል ገንዘብ ይህን ያህል እንዲኖራቸው የሚል የተለየ ነገር የለም። እኔ በግብፅ አብያተ ክርስቲያናት ላይ ታሪክም እንደምንሰማው እርሶም ነው ባለፉት አንቀጻት ያስተምራሉ። ለምሳሌ ወርቅ አስራታቸውን አምጥተው ለሊቀ ጳጳሱ ወይም ለኤጲስቆጶሱ ያስቀምጣሉ ወይም ደግሞ አንድ ግል አንድ ሰው ወርቅ አውጥቶ ይሄ ወርቅ ብሎ ሲያስቀምጥ ማንም የሚወስድል የለም ሲሉ እንደዛ ነው። ይሄ ምናኔ ዓለም ውስጥ ስትገባ ነው። ግን በልዩ ልዩ ምክንያት ከሰዎች ጋር ይገናኛሉና ከዚህ የተነሳ ነው ሊኖራቸው ይችላል ብለን የተናገር ነው። ወደ መናኞችም ናቸውና ከሰውም ጋር ቢኖሩ መናኞች ናቸውና ብዙ ነገር ሊያከማቸው አይገባቸውም የምንለውም ደግሞ ከዚህ የተነሳ ነው። ይሄ ማለት ምን ማለት ነው? እንደ መናኞች ቦታ ለይተው በበዓት ተከተው የሚኖሩ አይደሉም። ከሰው ጋር ይገናኛሉ። ከሰው ጋር ቢገናኙም ደግሞ አለማውያን አይደሉም፣ መናኞች ናቸው። ሁለቱንም አስተባብሮ አስተካክሎ መያዝ የሚገባ ስለሆነ ነው እሱን የምንለው። በጣም መልካም። በቤተክርስቲያን ገንዘብ ላይ ሰውን መሾም ለምን አስፈለገ ማለት በምዕመናን እጅና በቤተክርስቲያን እጅ እንዲቀመጥ የታዘዘ ገንዘብ አለ አለ ምዕመናን እንዲያስቀምጡ ለምሳሌ የእርሻ ቢሆን ይላል በቀደመው ዘመን የቤተክርስቲያን ሀብት የምንለው አንዱ እርሻ አይደለም ወይም የአትክልት ስፍራ ነው የሚሆነ ይህንን ምዕመናን እንዲይዙት ነው የታዘዘው በምዕመናን እጅ እንዲሆን ታዘዘዋል ለምን ማረስ መቆፈርም አለ መጠበቅ ማስጠበቅ መጠመድ ማስጠመድም አለበት እና እሱ ስለሆነ ነው በገበሬው እጅ እንዲሆን የታዘዘበት ምክንያት ሐዋርያት ደግሞ እንደውም በሲኖዶሳቸው ምንድን ነው ያሉ መጽሐፍቱን እና ታዘዋል ። ሌላም ሌላም ንዋየ ቅዱሳት በካህናት እጅ እንዲሆን ታዘዋል። ገንዘቡ ደግሞ በምእመናን እጅ እንዲሆን አዘዋል። ለምንድን ነው ከተባለ የንዋያተ ቅዱሳቱን ክብራቸውን ስለማያውቅ አክብሮ አያስቀምጣቸውምና በሚል ነው። ሌሎቹን ደግሞ ፈሪሃ እግዚአብሔር የሌለው ካህን ይሆንና ሽጦ ቢበላቸው ወይም ደግሞ ገንዘቡን ራሱ ለግል ጥቅሙ ቢያውለው በሚል ፈሪሃ እግዚአብሔር የሌለው ከሆነ ነው። በነገራችን ላይ ይሄ ሁሉ ፈሪሃ እግዚአብሔር የሌለው ሆኖ ከተገኘ ሊቀማ ይችላል። ምክንያቱም ፈሪሃ እግዚአብሔር የሌለው ከሆነ ብቻውን ይበላበታል ይጠጣበታል፣ እንጂ ለድኆች አይሰጣቸውም። ያ በሉቃስ 16 ላይ የተወገዘው መጋቢ የለም፣ ገንዘቤን አምጣ የተባለው ማለት ነው። ለብቻውን ይበላው ይሰትም ስለ ሰካርያን ነው የሚለው። ግን እኮ መጋቢው የሾመው መግብልኝ ብሎ የሰጠው ባለቤቱ ነው። እና ባለቤቱ እስኪመጣ ድረስ የሚበላ የሚጠጣ አለ። እሱን አይነት እንዳይሆን፣ አለማዊ እንዳይሆን የተከለከለው። ወይም አለማዊ ቢሆን ያጠፋልና ተብሎ የሚታሰብ ከሆነ ቤተክርስቲያን ልትቀማው ትችላለች፣ ገንዘቡንም ማለት ነው። ሆኖም እንግዲህ በምዕመናንም እጅ እንዲቀመጥ የታዘዛለ፣ በካህናትም እጅ እንዲቀመጥ የታዘዛለ። ሁለቱም ግን ፈሪያ እግዚአብሔር የሌላቸው ከሆኑ ሊቀሙና ፈሪያ እግዚአብሔር ባላቸው ሰዎች እጅ ቢቀመጥ ነውር የለውም ለማለት ነው። አሁን በምዕመናንም እጅም በካህናትም እጅ ተቀምጦ ያለን ገንዘብ እንደው አንድ ሰው በፈቃዱ ቢያጠፋ ቢያጠፋው ቅጣቱ ምንድን ነው ሊሆን የሚችለው? ሲጀመር ነዋያ የቤተ እግዚአብሔር ጸሎት ተደርጎበት ከገባ በኋላ ለግል ጥቅም መዋል አይፈቀድም። ምክንያቱም በትንቢተ ዳንኤል ምዕራፍ አምስት ላይ የተቀመጠው ሰው ብልጣሶር የሚባለው ንጉሥ የተቀጣው ነዋያ ቤተ መቅደስን አውጥቶ ለግል ጥቅም በመዋሉ ነው። በፀሐይሉ ፈተፈተበት፣ በጽዋው ቀርቶ ጠጣበት። ያ እንዲቀጥ አድርጎታል። ከስልጣኑ የተሻረው ቀላል ቅጣት አይደለም፣ ከክህነቱ ይሄም አሁን በቤተ እግዚአብሔር ነዋያትም ላይ የሚቀልድ ወይም ነው የቤት እግዚአብሔርን ለግል ጥቅሙ ሽጦ ለውጦ የተጠቀመ ሰው ቢኖር ደግሞ በኤጲስቆጶሱ ስልጣን ቅጣት ይጣልበታል ኤጲስቆጶሱ የጣለበትን የመክፈል አለበት እዳ አለበት ማለት ነው የሚቀጣውም እጥፍ ነው እጥፍ ይቀጣል ማለት ነው እንደ አስፈላጊነቱ ቀኖናም ቀኖና የሚያስፈልገው ከሆነ ቀኖና ሊሰጠው ይችላል ማለት ነው ሆኖም ግን እጥፍ እንዲቀጣ ነው የተወሰነው ማለት ነው እንጂ ሊጠፋ ይችላል አንድ ነገር ዝም ብሎ ቢጠፋ አይደለም ሽጦ ለውጦ ቢጠቀምበት ከዚያ ደግሞ ጠፋብኝ ቢል ለማለት ነው አዎ ይህ አሁን ለገንዘብ ይሆናል ለገንዘብ ነው ለሁሉም ነው ለንዋይ ቅዱሳት ሁን ለብለን ግን አሁን ገንዘብ ገንዘብም ነው እጥፍ ነዋ የሚከፍለው እሱንም ቢሆን እጥፍ እንዲከፍል ነው የታዘዘው የተፈቀደው ለምን መሰለ እግዚአብሔር የእግዚአብሔር ገንዘብ አንተ ነህ አይደል አንተ እንድጠፋበት አይፈልግም የቤተክርስቲያን ገንዘብ ደግሞ ያ ነው የምእመናን ያመጡት ገንዘባቸው አይደለ እሱ እንዲጠፋ ቤተክርስቲያን አትፈቅድም ምክንያቱም የታ ይጉን ነው የቤት እግዚአብሔር በከንቱ ነው የሚለው የእግዚአብሔርን ገንዘብ በከንቱ ማባከን አይገባም ተብሎ ነው የተጻፈው። እና ምእመናን ለእግዚአብሔር ብለው ያቀረቡትን ነገር ለሰዎቹ ለግል ጥቅማቸው እንዲያውሉት አልተፈቀደም፣ ቤተክርስቲያን በፈቀደችው መንገድ ካልሆነ በስተቀር ይበላል። እኮ ሰዎች እንዲበሉት ነው የመጣው። ያም አስራት በቁራትም ሆኖ ቢመጣ ገንዘብ ነው። ከዚያ የእግዚአብሔር ቤት ነው የእግዚአብሔር ገንዘብ ነው እንላለን፣ ግን ያንን ራሱ እንበለዋለን እኳ፣ ግን ቤተክርስቲያን ስትፈቅድልን የምንበላ በደሞዝ ሊሆን ይችላል አ፣ በሌላ መንገድ ቤተክርስቲያን ፈቅዳልን የምንቀበለው ነው የሚሆነው ማለት ነው እንጂ ዝም ብለን ከበላ ነው ውዳ ነው፣ እና መክፈልም ግድ ይላል ማለት ነው። በጣም ጥሩ። አሁን ይሄ ምዕመናኑ የሚያመጡት በየአጥቢያው ያሉ ምዕመናን የሚያመጡት ገንዘብ ላለው ካህናት ለደሞዝም ሆነ ለአገልግሎትም የማይበቃ ቢሆንና ማድረስ ባይቻል አስተዳደሩ ወይም ምንድን ነው ማድረግ ያለበት? ለዚህም ነው አየህ በገንዘቡ በኋላ ኤጲስቆጶሱን ይሾም የተባለው፣ ለዚህ ነው። ምክንያቱም ኤጲስቆጶሱ አንድ ደብር ላይ ብቻ አይደለም ያለው ብዙ ደብሮች እሱ ናቸው። ስለዚህ ምን ያደርግልናል ማለት ነው፣ የሌለው ካለው እንዲበላ መፍቀድ ይችላል። እዚህ ያሉ ምእመናንን ማገልገል ስላለበት ማለት ነው፣ ያ ካህን እዚህ ያሉ ምእመናንን ማገልገል ስላለበት፣ እዚህ ያሉ ምእመናን ገንዘብ መክፈል ነው እንጂ የማይችሉ ሥጋውን ደሙን መቀበል ግን ይችላሉ ገንዘብ የሚከፍሉት ነው እንጂ የሌላቸው። ስጋውን ደግሞ የሚቀበሉበት አፍ አላቸው አይደል? ስለዚህ ስጋውን ደግሞ መቀበል አለባቸው። ገንዘብ ስለማይከፍሉ ስጋውን ደግሞ ማጣት አለባቸው፤ እንዲያለባቸው ለእነዚያ መስጠት አለበት ማለት ነው። አሁን አለ፣ በእኛም ሀገር እኮ በዚህ በደቡብም በሰሜኑም በምንም አካባቢ አለ። ምዕመናኑ አብያተ ክርስቲያኑን እቱን ማስቀደስ የማይችሉ ምዕመናን አሉ። ከዚህ የተነሳ ካህን ያጧሉ። አዲስ አበባ ላይ ደግሞ ባለጸጋ አድባራት አሉ፣ ገንዘብ የሞላቸው ይኖራሉ። እነሱ ደግሞ እዛ ያለውን እንዲያስቀድሱ እዛ ያሉ ምእመናንን እንዲረዱ ማዘዝ ይችላል ማለት ነው፣ ኤፒስኮፖሱ ወይም ሊቀ ጳጳሱ ያንን ማድረግ ማስደረግ ይችላል ማለት ነው። አንዳንድ ቦታዎች ላይ ያለው ለሆነ ቦታ ላይ ካህን ሲቀጥሩ እመለከታለሁ፣ አንዳንድ አድባራት እና ጥሩ ተሞክሮ ነው። ግን ይሄ ባለቀው ትእዛዝ ወይም ባለቀው ደግነት ሚሆን እንጂ የሚቀጥል አይሆንም። ግን እንደ ስርዓት ሆኖ መቀጠል ያለበት ኤፒስኮፖሳቱ ወይም ሊቃነ ጳጳሳቱን ማዘዝ ያለባቸው ባለጸጋ አድባራትና ገዳማት ልብሰ ተክህኖ በመግዛት አገልጋይ በማሰማራት ምእመናኑ ወንጌል እንዲሰበክላቸው ማይጠንት እንዲታጠንላቸው መሥዋዕት እንዲሰዋላቸው ሊያደርጉ ይገባል ለእነዚህ ታሞ እንኳን ሂዶ የሚጠይቃቸው እኮ የሚያጡ ምዕመናን አሉ ለምን ትራንስፖርት የሚያቀርብላቸው ካህን የሚጠራላቸው ስለሌላቸው ማለት ነው ይህንን ቤተ ክርስቲያኒቱ እንድታደርግ ኤጲስ ቆጶሱ ያስገድዳል ማለት ነው እና የአንዱን ከአንዱ አድርጎ እንትን የማለት መብት አለው። ሌላም አንቀጽ ላይ እንደዚህ ያየን ይመስለኛል። አንድ አንቀጽ ላይ ማን ላይ እንደሆነ አላስታውስም እንጂ እንደዚህ አይነት ነገር አንስተናል። ዞሮ ዞሮ ይሄንን ነው ሊያደርጉ የሚችለው። ግን አሁን አንዳንድ ጊዜ በሊቀጳጳስ ደረጃ ሙከራ ያለ ይመስለኛል በአንድ ካዝና የመጠቀም ማለት ነው። ይሄ ሁሉም ወደ አንድ ካዝና የሚያመጡና ከዛ በጠቅላይ ቤተ ክህነት አማካኝነት ወደ ሁሉም አብያተ ክርስቲያናት የደግሞ ዝም ልክ እንደ መንግስት፣ የመንግስት ቋጥ አሁን አንድ ሆነው ለሁሉም የመንግስት መስሪያ ቤቶች ገንዘቦች ይከፋፈላሉ፣ በየበጀታቸው ልክ ማለት ነው። እንደዛ ሲደረግ አንዳንድ ጊዜ ክፍተት አይፈጥርም? ምን ክፍተት? ለምሳሌ አሁን የአገልግሎት ስፋቱና ብዛቱ መጠኑ ልዩነት ይኖራቸዋል። ለምሳሌ በገጠር የሚደረጉ አገልግሎቶችና በከተማ የሚደረጉ አገልግሎት ወይም ደግሞ ህዝቡ ጥቂት በሆነበት ቦታና ደግሞ ጥቂት ባልሆነበት ቦታ ላይ የሚደረጉ አገልግሎቶች ትንሽ ልዩነት ያላቸው ይመስለኛል። አገልግሎቱ ልዩነት ይኖረው ይችላል። ያ አገልግሎቱን ልዩነት እንዲኖረው ያደረገው ምንድን ነው? የህዝቡ ብዛት አንዳንዴ አገልግሎቱን ሳብል ያደርገው ስለሚችል ነው። ያ ማለት ግን የደሞዛቸውን ልዩነትም ሊያመጣ ይችላል ብለን ልናስብ እንድንችል ሊያደርግ ይችላል። ስለዚህ እንደ ሁኔታው፣ እንደ አስፈላጊነቱ አንዳንዴ እኮ የኑሮ ውድነቱን በራሱ ልዩነት አለ፣ እንደየቦታው ማለት ነው። አዲስ አበባ የሚኖርን ሰው እና ክፍለ ሀገር የሚኖርን ሰው እኩላት ከፍለው ትችላለህ። ለምን ቤት የሚከራይ እዚህ ስንት ነው? እህል የሚገዛ በስንት ነው? ትራንስፖርት የሚወጣው ምን ያህል ነው የሚለውን ነገር ታስብለታለህ። ያንን አይተህ የተለየ ልታደርገው ትችላለህ። ሆኖም ግን አንድ ላይ መጠቀሙ በመካከላችን ድሃ አገልጋይ እንዳይኖር ያደርግ ይሆናል እንጂ ጉዳት አለው ብዬ አላምንም። ከመጣን ወደዚያ ከደረስን ማለት ነው፣ ሁላችንም እኩል እንድንሆን ያደርገናል። ወደዛ እንዳንደርስ የሚያደርገን ነገር አለ አላውቅም። ያውን ያስተዳዳሪ ስላልሆን የሚሰጠኝ ጠቅላይ ነት እንደጠቅላላ እርሱ ቢሆን ደስ ይለኛል፣ እውነት ለመናገር አሁን አረብ ሀገር እሄዳለሁ። አረብ ሀገር ላይ ያሉ የአድባራት አለቆች በተለይ የተባበሩት አረብ ኤምሬትስ ማለት ነው፣ ድሜጥሮስ እንትን ናቸው። ተመሳሳይ ነው። ደሞ ያ ምንን ይፈጥራል መሰለ፣ ወደ ተለያዩ ቦታ ቢያዘዋውሯቸውም እኔ ደሞዝ የትንሽ ሆነ ደሞዝ ወደ ሌለው ተመደፉ ብሎም ያንጎራጉር የለም። ምክንያቱም መሀለኛውም ላይ ቢመደብ ዳረኛው ከተመደቡ ላይ የተለየ አያገኝም። በየሶስት ዓመቱ ዝውውርም እንዳለ ያውቃሉ። ሁሉ እንደዛ አይነት እንትኖች አረዳዶች እንደዛ አይነት ማንጎራጎሮችን ያጠፋል። አረዳዶችን ተመሳሳይ የሆነ ነገር እንዲኖረን ያደርጋል ማለት ነው። ያንተ ጣቶች አጭርና ረጅም ናቸው አይደል? እንደዚህ ግን ስራ ሲሰሩ በጋራ ነው፣ ተባብሮ የሚሰሩት እና ትንሽቱ በትልቆቹ አትቀና፣ ይህ ራሷ የሆነ ስራ አላት። በቃ በጋራ ሆኖ ነው ስራውን ነው የሚሰሩት እና እንደውም በመስራት ጊዜ እኩል ይሆናሉ። ሁሉም ረጅሞቹም አጭሮችም እኩል ሆነው ነው የሚሰሩት ማለት ነው እና ብናስተካክለው ጥሩ ይሆናል ማለት ነው። በቀዳማዊ ጎርጎሪዎስ ጊዜ ወይም ጎርጎሪዎስ ካለ በተባሉት በሸዋ ሊቃ ጳጳስ በነበሩት ጊዜ ተሞክሮ እንደነበር ጥቂት መረጃ ነበረ። የአንድ ቋት የሚል አመራር ምንም አላውቅም። መልካም። የመጨረሻ ጥያቄ የማደርገው የቤተክርስቲያን ገንዘብ ለማን ለማን ነው መሆን ያለበት? የቤተ ክርስቲያን ገንዘብ በመጀመሪያ ለኤጲስቆጶሱ ነው። ከዚያ ሲቀጥል ለካህናቱ ነው። ሲቀጥል ደግሞ ለነዳያን ሊሆን ይችላል። በተጨማሪ ደግሞ ለመስዋዕት አገልግሎት ወይም ለቤተ እግዚአብሔር መፍቅድ ማለት ነው፣ ለመፍቀድ ቤተ ክርስቲያን ሊያገለግል ይችላል። ያ ማለት ማለት ነው፣ ንዋየ ቅድሳት ቢጎል ታሟላበታለች። መስዋዕት ባይኖራት ገዝታ ለመስዋዕት ታዘጋጅበታለች። ዕጣን፣ ጧፍ፣ መብራት ሌሎችንም ነገሮች ልታሟላበት ትችላለች ማለት ነው። ትኩረት የሚደረገውና ብዙውን ነገር ግን የሚከፈለው ለሰዎች ነው። ያ ማለት ከኤጲስቆጶሱ ጀምሮ ለአገልጋዮች በሙሉ ንፍቀዳያቆን፣ አናጉንስቲሱ እነዚህ የሚባሉት ሁሉ ማለት የኤጲስቆጶሱን አንድ አራተኛ ነው በእርግጥ የሚወስዱት። በጣም ዝቅተኛ ነው የነሱ የተፈቀደላቸውም። ምክንያቱም ኤጲስቆጶሱ ብዙ እንግዳ ያስተናግዳል። በዚያም ላይ የሚመጡት እንግዶች የቤተክርስቲያን እንግዶች ናቸው፣ ክቡራን ናቸው እና ብዙ ነገር ይጠበቅበታል ማለት ነው። ድሆችም መጥተው የሚጮኸው እሱ ጋር ነው። ለዚህ ነው የእሱን ያስበለጥ ነው እንጂ እሱ ብዙ ስለሚበላ አይደለም። የእሱን ያስበለጥ ነው። ድሆች መጥተው ሊቀ ዲያቆኑ ወይም ደግሞ ንፍቀ ዲያቆኑ ጋር አይደለም የሚያለቅሱት ኤጲስ ቆጶሱ ግር ስር ነው እና ለእነሱ የሚሰጣቸው ነገር እንዳያጣ እሱ አጣ ማለት ቤተክርስቲያን አጣች ማለት ስለዚህ የሚሰጣቸው ነገር እንዳያጣ ቤተክርስቲያን በብዙ ሀብት እንዲከበል ልታደረገው ትችላለች። ብዙ ሀብት እንዲኖረው ታደርጋለች። ከዚያ ግን ድሆችንም ማሰብና አብሮ መሳተፍ ልትረሳ ይገባን። ቤተክርስቲያን በዚህ መልኩ ልንካፈለው እንችላለን ማለት ነው፣ ገንዘቡ በጣም ጥሩ። እንግዲህ እጅግ አጠር አድርገን በአንቀጽ 17 ያው ብዙውን ሰዓት ወስደን፣ ባለፈው ሳምንት ሰለም ምጽዋት ስለተማርን በዚህ ደግሞ የተነሱትን ሀሳቦች እዚህ ላይ አጠቃልላለሁ። ምናልባት በመጨረሻም የሚያስተላልፉት ሀሳብ ካለ መጨመር፣ እንኳን ብዙ የለም ግን፣ ምንድን ነው ይኸኛው ያጠረበት ምክንያት መምህራኑም እንዲረዱት ነው። የምጽዋትን ትርጉም ወይም የምጽዋትን ምስጢር አይደለም አሁን የተናገርን አዎ የምጽዋትን አጠቃቀም ማለት በቤተክርስቲያን ውስጥ ያለውን የምጽዋት ገንዘብ ቤተክርስቲያን እንዴት ለአገልግሎት ትጠቀምበት ትችላለች የሚል ስለሆነ ያጠረበትም ምክንያት እሱ ነው። እዚሁም ላይ አንቀጹም ላይ ራሱ ውስጥ መለከተው አጭር ክፍል ለዚህ ነው ያጠረው ለማለት ነው። በጣም መልካም። የተወዳጅ ተመልካቾቻችን በአንቀጽ 17 በምጽዋት ገንዘብ ላይ ስለሚሾም ሰው በሚል በተማርነው ትምህርት እጅግ ጠቃሚ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። መራግብሩን ላይክ በማድረግ ለሌሎችም ሼር በማድረግ እንድታካፍሉ የቀንዲል ሚዲያ ዩትዩብ ቻናሎችን ሰብስክራይብ በማድረግ እና ቤተሰብ በመሆን አብራችሁ እንድትሆኑ እነዚሁም መራግብሮቻችን ከሳምንት እስከ ሳምንት የሆኑት መራግብሮች ብሮች እንድትከታተሉ በአክብሮ ትጋብዛለሁ። ሳምንት በአንቀጽ 18 እስከምንገናኝ እስከ ሳምንት ቸርን ሰንብት።